ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት አደራ ልጆች በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሙሉ እንኳን ለስሉስ ቅዱስ አቦል ለመንፈስ ቅዱስ ወርሃዊ መታሰቢያ በዓል እንዲሁም በዕለቱ ታስበው ለሚውሉ ጻድቃን ሰማዕታት ወርሃዊና ዓመታዊ ክብረ በዓል በሰላም በፍቅር በምሕረቱና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለዚች ደቂቃ ላደረሰን ለሀያሉ ልዑል እግዚአብሔር ክብር ምስጋና ሁሉ ለርሱ ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሰባት አስቀድሞ ጨካኝና አረመኔ የነበረው የአንድ ነው ገዢ የአርያኖስ ጭፍራ ወታደር የነበረውና ቀጢን ከምትባል ሀገር የተገኘው ታላቁ ሰማዕት ቅዱስ አብርኪሮስ እረፍቱ ነው። ዳግመኛም በዚህች ዕለት ከሀዲው መኮንን አርማያኖስ ያሰቃያቸው የአስራ ስድስት ሺህ ሰማዕታት የዕረፍታቸው ታሰቢያ በዓል መሆኑንም ስንክሳሩ በስም ይጠቅሳቸዋል። ሰማዕቱ ቅዱስ አብስክሮን ይህም ቅዱስ አስቀድሞ ጨካኝና አረመኔ የነበረው የንድነው ገዥ የአርያኖስ ጭፍራ ወታደር የነበረ ነው። ንጉሥ ዲዮቅልጥያኖስ የክብርን ባለቤት ጌታችንን ክዶ ጣዖታትን ማምለክ በጀመረና ትዕዛዙንም ለሀገሮች ሁሉ በላከ ጊዜ አሪያኖስ ከእርሱ ጋር ተባበረ። በዚህም ጊዜ ቅዱስ አብስኪሮን የጌታችንን አምላክነት መስክሮ ሰማዕት ይሆን ዘንድ ወደደ። በህዝቡ መካከል ቆሞ ንጉሱንና ጣዖታቱን ረገመ። እርሱም ወታደር ስለሆነ ስለ ድፍረቱ ያሰቃየውም ዘንድ ማንም አልደፈረም ነበር። በንጉሱ አዳራሽም ውስጥ ይዘው አቆዩት። መኮንኑም ወደ አስዩጥ አገርም ሲሄድ ወደ ንጉሱ ላከው። ከቅዱስ አብስኪሮንም ጋር ሌሎች ወልፊዎስ፣ አርማኒዎስ፣ አርኪያስ፣ ጴጥሮስ እና ቀራኒዎስ የተባሉ ነበሩ። እነርሱም ስለ ጌታችን ደማቸውን ሊያፈሱ ህይወታቸውን አሳልፈውም ሊሰጡ ተዘጋጅተው ከቅዱስ አቢስኪሮን ጋራ የተስማሙ ናቸው። እነዚህም ቅዱሳን በንጉሱ ፊት ቁመው የጌታችንን አምላክነት መሰከሩ። ንጉሱም ልዩ ልዩ በሆኑ ማሰቃያዎች አሰቃያቸው። ንጉሱም ማሰቃየትን በሰለቸው ጊዜ ራሶቻቸውን ቆረጧቸው አለ። ሰቅለውም ይገሏቸው ሰቅላችሁም ግደሏቸው አለ። አምስቱም ምስክርነታቸውንም ፈጽመው የህይወት አክሊልን ተቀዳጁ። የሰማዕታቱ ረዴት በረከታቸው ይደርብን፣ በጾለታቸውም ይማረን አሜን። ቅዱስ አብስክሮን ግን ንጉሱ ጽኑ ግርፋትን ካስገረፈው በኋላ ብዙ እንዲያሰቃዩት አዘዘ። እንዳዘዘውም አሰቃዩት። ዳግመኛም ከራሱ እስከ አንገቱ ድረስም ቆዳውንም እንዲገፉትና በፈረስም ላይ አስረው በከተማው ውስጥ እንዲጎተቱ ታዘዘ። እንደዚሁም አድርገው በእጅጉ አሰቃዩት። ቀጥለውም በብረት ምጣድ ውስጥም አድርገው በላው አፉን ዘግተው ተሸክመው ወስደው በውሽባ ቤት ማንደጃ ውስጥ ጨመሩት። ቅዱሱም በዚህ ስቃይም ውስጥ ሳለ ወደ ጌታችን ቢጸልይ የታዘዘ መልአክም መጥቶ ያለምንም ጉዳት ጤነኛ አድርጎ አስነሳው። ንጉሱም አሰቃየት ቢደግመው ከሰራይኞች ሁሉ የሚበልጥ በስራዩም ወደ አየር ላይ ወጥቶ ካጋንንት ጋር የሚነጋገር ሰራየኛ መጣ። ሰራየኛውም የውሽባ ቤቱን ዘግተው ሽንት እንዲረጩበት አዘዘ። እንዲሁም አደረጉ። ቀጥሎም መርዘኛ ባብን ይዞ በላው አንሾካሾከበትና ለሁለት ሰነጠቀው። የባቡንም መርዝና የሆዱን እቃ ወስዶ በወጭት አድርጎ ለቅዱስ አቢስክሮን አበለው። ቅዱሱም መርዙን በመስቀል አማትቦ በበለውም ጊዜ ምንም ጉዳት አላገኘውም። መሰሪውን በጣም ደንግጦ የጽልመት አለቃቸው ሆይ በዚህ ክርስቲያናዊ ሰው ላይ ኃይልህን ግለጥ ብሎ ጮኸ። ቅዱስ አብስክሮንም መሰሪውን የሚረዳ ሰይጣን ህስ፣ በክብር ባለቤት በጌታዬ በኢየሱስ ኃይል አሁን አንተኑ መልሶ ይቀጥሃል አለው። ወዲያውኑ ሰይጣንም በመሰሪው ላይ ተጫነበትና ከመሬት ላይ ጥሎ እያንከባለለ አሰቃየው። በመጨረሻም በቅዱስ አብርኪሮስ አምላክ አምኛለሁ ብሎ ጮሆ እስከ መሰከረም ድረስ ሰይጣኑ አሰቃየው። በመጨረሻም በቅዱስ አብርኪሮስ ጸሎት ዳነ። ንጉሱም ይሄንን ባየ ጊዜ እጅግ ተቆጥቶ መሰሪ የነበረውን ሰው ራሱን በሰይፍ እንዲቆርጡት አዘዘ። እንደታዘዙም ራሱን በሰይፍ ቆረጡትና በሰማዕትነት አረፈ። ንጉሱም በሰማዕትነት አረፈ። ንጉሱም በቅዱስ አብስክሮን ላይ ቁጣውንና ብስጭቱን ጨምሮ እንደ እሳት ነደደ። ልዩ ልዩ በሆኑ ጽኑ ማሰቃያዎችም አሰቃየው፣ አባላ ዘሩንም አስቆረጠው። ቅዱስ አብስክሮን ግን በመከራውም ሁሉ እግዚአብሔርን ያመሰግን ነበረ። ንጉሱን ማሰቃየት በሰለቸው ጊዜ በዚህ እችለት የቅዱሱን ራስ በሰይፍ አስቆረጠው። የሰማዕትነቱን ፍጻሜ ሆነ። በመንግስተ ሰማያትም የክብርን አክሊል ተቀዳጀ። ይህም ታላቅ ሰማዕት ቅዱስ አብስክሮን ካደረጋቸውም እጅግ አስገራሚ ታምራት ውስጥ አንዷን እነግራችኋለሁ። በደቡባዊም ግብፅ በስሙ የታነጸችን ቤተ ክርስቲያን ነበረች። ካህናቶቿም ክፉ ስራን የሚሰሩ ክፉዎች ነበሩ። ቅዱስ አብስክሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ብዙ ጠበቃቸው። ባልተመለሱም ጊዜ ግን የልዳድ በሽታ አምጥቶ ሁሉንም በአንዲት ቀን ፈጃቸው። ከዚያም በኋላ ቅዱስ አብስክሮን በፈረስ ላይ ተቀምጦ የላይ ላይ ግብፅ የሆነች ብያሁ ወደምትባል አገር ደረሰ። የሀገሪቱ ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበረ። የከበረ ቅዱስ አብስክሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። እነርሱም የሰላምተውን አጻፋ እየመለሱ ተነስተው በክብር ተቀበሉት። ሁለተኛም ያችን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ እሻለሁ አላቸው። እነርሱም ጌታችን ሆይ እንደ ወደድክ ይሁን አሉት። እርሱም መቶ የወርቅ ዲናር ሰጥቷቸው ተሰወራቸው። እነርሱም ከዚህ ራእይ የተነሳ እጅግ ተደነቁ። ከተኙም በኋላ ቤተ ክርስቲያኒቱን አፍልሶ ከደቡባዊ ግብፅ ወደ ሰሜናዊ ግብፅ ብያሁ ወደምትባለው አገር በመቶ የወርቅ ዲናር ወደ ገዛት ምድር ከነዋይ ቅዱሳቷ ሁለመነዋ ከአጸዷ ጋር አምጥቶ በዚያም አቆማት። የሀገሪቱ ሰዎችም በጠዋት ተነስተው ወደ ውጭ በወጡ ጊዜ ቤተ ክርስቲያኒቱ በደጃቸው አገኟት። እጅግም ፈጽመው እያደነቁ የቅዱስ አብርኪሮስን አምላክ ምስጉን የሆነ ልዑል እግዚአብሔርን አመሰገኑት። ከዚያችም ጊዜ ጀምሮ ድንቅ ድንቅ የሆኑ ብዙ ታምራት የሚደረግባት ሆነ። የሰማዕቱ የቅዱስ አብርኪሮስ ረድኤት በረከቱ ይደርብን በጸሎቱ ይማረን፣ አሜን። የአብ የወልድ የመንፈስ ቅዱስ ይቅርታቸው ከመላው ሕዝበ ክርስቲያን ጋር ይሁንና። ስላሴ ያደረጉት ታምር ይሄ ነው። በግሪክ ሀገር ከልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበረ። እግዚአብሔር ሕግን ፈጽሞ አያውቅም ነበር። ከዕለታትም በአንደኛው ቀን አንዲት የመኮንን ልጅ ወደሱ እንዲህ ስትላከችበት ወንድሜ ሆይ ፈጥነ ወደኔና እና ስለ ችግር ብዛት በልብ ያሰብከውን ሁሉ እፈጽምልሃለሁ፣ አለችው። ሰውየውም በችኮላ ወደ እሷ ሄደ። በማማለድም እንዲህ ሲልም ጠየቃት። እነሆ እኔ የመጣውት ከአንቺ ጋር ለመገናኘት ነው አላት። እነሆ የፊትሽ ደም ግባት ያነጋገርሽ ቅልጥፍና ማርኮኛል አላት። እሷም ለምን እንደዚህ ትለኛለህ? ጥሩ ስራ አይደለምና አለችው። ወንድም ሆይ፣ እኔ የጠራሁ የችግርህን ወሬ ስለሰማሁ በጌቶዎቼ በስላሴ ስም ከአለኝ ገንዘብ ምጽዋት ልሰጥህ ነበረ። ስለምን ነገር አንተ በከንቱ ውዳሴ አነጋገርህን ታሳምራለህ? ከዘማዊ ሰው ጉሮሮ ወተት ይፈልቃል፣ ከከንፈሩም ወደ ወለላም ጠብ ይላል እና ስለሆነም አንተ ዘማዊ ሰው እንዴት ነፍሴን በኃጢአት ባህር ልታሰጥማት ወድድር ካለችው ከዚያም በኋላ እህቴ ሆይ የለመንኩሽን ሁሉ ትፈጽሚልኝ ልኝ ዘንድ ጠይቅሻለሁ። እግዚአብሔር እንደ ምጽዋት አድርጎም ይቆጠርልሻል፣ አላት። ዳግመኛም ውድ መቤቴ ሆይ በዚህ አይነቱ ግብር ወይም ነገር ስሞት ጥቂት እንኳን አያሳዝንሽም? ምን አላት። ሴቲቱም ወንድሜ ሆይ ከተወለድኩ ጀምሮ ሰው ምግብና መጠጥ ባለማግኘት ይሞታል እንጂ የዝሙት ስራ በማጣት የሞተ ሰው አላየሁም፣ አለችው። ዳግመኛም መልካም እመቤቴ ሆይ ካንቺ ዘንድ አፈሬ እንዳልመለስ እና የዝሙት ስራ በማጣት ነፍሴ ከመውጣቷ በፊት በፈጠሩሽ በስላሴ ስም በአንድንተኛ ዘንድ እለምንሻለሁ አላት ሴትዮዋም ከእኔ ጋራ የዝሙት ስራ ከምትሰራ ይልቅ ነፍስ ከስጋ ብትለይ ይሻልሃል እነሆ በዚህ የተነሳ ወደ መንግስተ ሰማያት ትገባለህ አለችው ይህም ሰውዬ የዝሙት ስራ ከሰራሁ በኋላ ወደ ቄስ ወደ ቄስ ወይም ወደ ካህን ሄጄ ኃጢአቴን በመናገር ንስሐዬ እንቀበላለሁ አላት። እሷም ከቄስ ዘንድ ከመድረስስ በፊት ምን እንደሚያገኝህ ታውቃለህን? አለችው። ምናልባትስ በድንገት ቢጠሩህ ወይም ብትሞትስ በፊታቸው ቆመህ ምን ትመልሳለህ? አለችው። ሰውየውም ይህንን ነገር ሰምቶ መልካሟን እመቤቴ ሆይ ጥሩ ምክር መከርሽኝ፣ እነሆ ማያዊ የሚሆን ቃልሽንና መንፈሳዊ የሆነ ምክርሽን ተቀብያለው አላት። ይሄንንም ብሎ ወደ ሀገሩ ተመልሶ ሄደ። ወደ ሀገሩን በሚሄድበት ጊዜ መላእክተ ጽልመት በቀማኛ ሰዎች ወይም ሽፍቶዎች ተመስለው በመንገድ ጠበቁት። ጎኑንም በጦር ወቅተው ገደሉት። ይህች ነፍስ የእኛ ድርሻ ናት በዝሙት ስራ ላይ አግኝተናታልና ተባብለው ነፍሱን ይዘዋት ሄዱ። ነገር ግን መላእክተ ብርሃን መጥተው ይህች ነፍስ የእኛናት ክፉ ነገር አልሰራችምና አንተ ግን እንደ ሽፍታ በመንገድ ጠብቃችሁ ገደላችሁት፣ እንጂ በማለት ከስላሴ ዘንድ አቀረቧት። መላእክተ ጽልመጥም ይህች ነፍስ የእኛናት በልቧ የዝሙት ስራ ስታስብ አግኝተናታልና ሲሉ መለሱ። መላእክተ ብርሃንም ሰው በአድራጎቱ እንጂ በሐሳብ ብቻ አይፈረድበትም ወይም አይኮነንም አሏቸው። ስለዚህም እኒህ ስላሴ ይህች ነፍስ ልትኮነን አይገባትም፣ ነገር ግን የዚህ ሰው ነፍሱም ተመልሳ ከስጋዋ ትዋሃድ እንጂ ሲሉ ፈረዱ። በዚህም ጊዜ ያ በሽፍቶቹ እጅ የሞተው ሰው ተነሳ። ከዚያም በኋላ ወደ ጸረአ አገር ሄደ። በጉዞም ላይ ያገኘውን ነገርና መላእክተ ጽልመትም ያደረሱበትን አዳጋ ለሀገሩ ሰዎች ሁሉ ነገሯቸው ነገራቸው የዓለም ነገስታት ስላሴም ከጥፋት ሞት እንዳዳኑት አስረዳቸው። የግሪክ ሰዎች ይህንን በሰሙ ጊዜ ፈጽመው አደነቁ። እስከ ዛሬም ድረስ ቸር የሚሆኑ የስላሴን ስም በፍጹም ምስጋና እያመሰገኑ ይኖራሉ። የቅድስት ስላሴ ይቅርታቸው፣ ሀብተ ረዴታቸው ከመላው ህዝበ ክርስቲያን ጋር ይኑር አሜን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን። አኑሮኛ ልቸርነትህ ልኬን የለው ደግነትህ እንዳንት አይነት ትክት ይገኛል። ሁሉም ነገር ትዝ ይለኛል